ለምንድን ነው ላይቱ ግን ዝም ማለት ነው? እስክሪን እንትማ እንዴት ናችሁ ቤተሰብ? ሰላም አው እንዴት ናችሁ የሀገሬ ልጆች ሰላም ናቸው ወይም ሁሉ ሰላም ነው አለን እግዚአብሔር ይመስገን የተናነኝ እና ምን ዛሬ ምን እየ ዛሬ እኮ የሆነ ነገር እላችሁ ነው በርግጥ የመጣሁት ያለ ምክንያት አልመጣሁም ስመጣ ዝጋ በምክንያት ነው የመጣሁት አንደኛ ዩቲዩቤን ላንቀሳቀስ ሁለተኛ ደግሞ ለእናንተ የሚሆን ምክር አለኝ ሁሉ መካሪ ሆነና እኔም ራሱ ምክር መስጠት ተሰለቸ ምክርና ቡጤ ለሰጪው ቀላል ነው አሉ ሁሉ መካሪ ሆነ